ቅዱስ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ነዘ አብጽሐነ እስከ ዛቲ እለት እስከዚች እለት እና እስከዚች ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ሥር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ስፔስ ቆያችሁ። አሜን። ዘወትር የሚጠብቀን በአባታዊ ፍቅሩ ካለንበት ከተኛንበት ቀስቅሶ ቅዱስ ቃሉን የሚያሰማን በረድኤት ያልተለየን አምላካችን ቅዱስ እግዚአብሔር ስሙ በድጋሜ ተመሰገነ ይሁን። እናቱ እናታችን ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእመቤታችን በዓታ ለማርያም ወርኃዊ ክብረ በዓል አደረሳችሁ። እንዲሁም በዛሬው ዕለት ታሰበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርኃዊ ክብረ በዓል አደረሳችሁ አደረሰን። የእመቤታችን የወላዲት አምላክ የድንግል ማርያም የበዓታ ለማርያም ፍቅሯ አበረከቷ በሁላችን ላይ ይደርብን። የቅዱሳን በረከታቸው ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰልሱ ለሚያዝያ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሶስት በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የአራት ምሁራን የሆኑ የኦሪት የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶችንም እያስተማሩ አሳደጉት ክርስቲያኖችን በጸና ልቡና የሚከራከር የሚከራከራቸውና የሚጠላቸው ነበር። መጻሕፍትን አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለምን እንዳዳነ አመነ እርሱም የባህሪ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአባ ዩስጦስ እጅ ተጠመቀ። ዲቁናም ሾመው። ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት ለመሾም እስቲገባው ድረስ በበጎ ሥራና በእውቀት አደገ። ኤልያስ የሚባለው እንድሪያኖስም በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ሕንፃ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚህም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበረ ድንጋም ሰሌዳ ሰርቶ በላይም ስሙ ኤልያስን ጽፎ በመግቢያው አኖረው። በዘመኑም ኢየሩሳሌም አይሁድን የማያምኑትንና አይሁድን ተመላች። ሰለጥኑባትም ክርስቲያኖችም ይጸልዩ ወደ ጎልጎታ ሲመጡ ባዩአቸው ጊዜ የማያምኑትን ይከለክላቸው ነበር። በዚያ ዝሁራ በሚባል ኮከብ ስም የማያምኑት ይከለክሏቸው ነበር። በዚያ ዝሁራ በሚባል ኮከብ ስም መስጊድ ሰርተው ነበርና ስለዚህም ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበር። በዚህም አባት ላይ ከማያምኑት ታላቅ መከራና ሐዘን ደረሰበት። ብዙ ጊዜ ደብድበውታልና፣ በምድር ላይም ወትተውታልና፣ አጎሳቁለውታልና እርሱም ነብሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታ ልመናውን ሰምቶ በሰላም አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን! ሰላም ለዮሐንስ ለወልደ ማርያም ተላዊሁ ስርዓተ አይሁድ አህዲጎ ሕገ አበዊሁ ኖላዊ በሰናይ ዘይርኢ አባግኢሁ ፈለሰዮን መንገለ ትስታት ተሰፉ መ መቅሰፍተ ምንዳቤ ብዙሀ ሰሊጦ በስጋሁ ሆ። በዝችም ቀን ቀድሞ የከበረ አባት በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት ሰባ አንደኛ የሆነ አባ ሚካኤል አረፈ። ይህ አባት ከታናሽነቱ ጀምሮ የምንኩስና ልብስ ሊለብስ ወደደ። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን መንኩሶ እስከሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበ ምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊው ማርቆስ ወንበር ላይ ለጵጵስና ለመሾም እስኪገባው ድረስ ፍጹም ተጋድሎ በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊ ማርቆስ ወንበር ላይ የወር የወንጌላዊ ማርቆስ ወንበር ያለሊቀ ጳጳሳት አራት ወር ኖረ። ለዚህ ሹመት የሚሻል ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካም በኋላ ሶስት የገዳም ሰዎችን መርጠው ስማቸውን በሶስት ክርታስ ጻፉ። የክብር ባለቤት የጌታችንን ኢየሱስ ክርስቶስንም ስም በአንዲት ክርታስ ጽፈው እያንዳንዳቸው አሽገው በመሰዊያውም ውስጥ አኖሯቸው። ቸር ጠባቂ ሾምላቸው ዘንድ ኤጲስቆጶሳቱና ካህናቱ እስከ ሦስት ቀን እየጸለዩና እየቀደሱ እግዚአብሔርን ለመኑት። በመማለድ ኖሩ። የቀደሱ እግዚአብሔርን በመማለድ ኖሩ። በመማለድ ኖሩ። ከሦስት ቀኖችም በኋላ አንድ ታናሽ ብላቴና ጠርተው ከእነዚህ ከሦስቱ ስሞች አንዱን አንስተህ ስጠን አሉት። ያም ብላቴና የዚህን አባት የአባ ሚካኤል ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጠው አውቀው ይገባዋል፣ ይገባዋል፣ ይገባዋል እያሉ ሊቀ ጵጵስና ሾሙት። እርሱም በሹመቱ ላይ ሆኖ እንዲህ እንደሚገባ በመልካም አሰራር ስራውን መራ። የሚጽፍላትም ጸሐፊ የሚጽፍለትም ጸሐፊ መረጡለት። ስለ ምዕመናን አጠባበቅና ስለ ማስተማር ወደ ሀገሮች ሁሉና ወደ ኢየሩሳሌም ወደ ኤጲቆጶሳቱ መልእክትን ይልክ ነበር። እርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን ይመክራቸውና ይገሥጻቸው ነበር። እግዚአብሔርን ይፈሩት ዘንድ ንጽሐ ነፍስ ንጽሐ ልቡና ያለው ሆነ። የዚህን ዓለም ጣዕም ያለውን ምግብ አይሻም አይመኝም! ክብሩንም ቢሆን ወይም ጥሪቱን፣ ድሆችን እና ችግሮች ችግረኞችን አስበው ይመጸውታቸው ነበረ እንጂ ከእነርሱ የሚተርፈውን ለቤተ ክርስቲያን ማሰሪያ ያደርገው ነበር። ይህ አባት ሙሉ ዓመት አልኖረም፣ ከዚያ የሚያንስ ነው እንጂ። በሰላም በፍቅር ማረፈ። በረከቱ ከእኛ ጋር ለዘላለሙ ትኑራኔ። ሰላም ለሚካኤል ሀብተ ድንግልና ቅናቱ ሊቀጳጳሳት ውዱስ ጆሴፍ ወርቱ ሃይማኖቱ እመኒ አንበሩ ወፃዌ ኤጲስቆጶሳት በእንተ ሲመቱ ወፃ ክርስቶስ ክርታስ ወፃ ክርስታስ እምነት ክርታሳት ሰለስቱ ስመዚአዊ ጽሑፍ ዛሃለው ውስቴቱ በዚችም ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ይህም ቅዱስ ከአንጾኪያ ሰዎች ወገን ነው። ጉዙፋር የሚባልም ወዳጅ ነበረው። ይህ ጉዙፋር ጣዖት የሚያመልክ ካህዲ ነው። ከሃይማኖት በቀር በምን በምን አይለያዩም። ከእለታትም በአንዲቱ መርቄና ጉዙፋር ለበጉዱድ ወደሚባል ለበጉዱድ የሚባል ሀገር ለንግድ ሂደው ሰው በሌለበት በበረሃ ውስጥ አምስት ቀን ተጓዙ። ክርስቲያናዊ መርቄም ባለጸጋ ነበር ነው። ከእርሱም ጋራም አርባ ልጥረ ወርቅ ነበረ። በጎዳና በጉዞ ላይም እያሉ ለሞት የሚያደርስ ደዌን መርቄ ታመመ። ከዚያም ራሱን አጽናንቶ እንዲህ ብሎ ጸለየ ጻፈ ከባሪያህ ልጅ ከባሪያህ መርቄ፣ ከእኔ ያለ በጥቁር በቅሎ የተጫነ አርባ ልጥረ ወርቅ ለአንድ ይሁን ጌታዬ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደሌ ይቅር በለኝ፣ መንግሥተ ሰማያትን ትሰጠኝ ዘንድ ለልጆች ለሚስቴም፣ ወይም ለዘመዶች አይሁን ብያለሁ። ይችን ደብዳቤ ጠቅሎ ወዳጁ ጉዝፋርን ጠራው። የሚጠራው የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በምሞትበት ጊዜ አትንካኝ፣ ግን ይህን አርባ ልጥረ ወርቅ እንደተጫነ ከበቅሎ ጋር ወስደህ የክብር ባለቤት ለሆነ ለሕያው እግዚአብሔር ልጅ ለጌታዬ ለኢየሱስ ክርስቶስ በእጁ ስጠው። ለልጆቼ እንዳትሰጥ፣ ከእርሱ በቀር ለማንም ቢሆን አትስጣለው። ጉዝፋርም እንዲህ ብሎ መለሰለት፣ አንተ ራስህ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? እኔ ወደ ሰማይ ወጥቼ ልሰጠው? ስላለፉን መርቄም እንዲህ አለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል፣ እጅ በእጅ ስጠው። ከዚህ በኋላ መርቄ ለመሞት ሲቃረብ፣ ራቅ ብሎ በመቀመጥ ጉዝፋር መሞቱን ይጠብቅ ነበር። ወደ እርሱ መላእክት የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸውን ጋር ጻድቃን ሰማዕታት አሉ። ዳዊትም በመሰንቆ ያመሰግን ነበር። መንፈስ ቅዱስም በርግብ አምሳል ወርዶ በስጋው ላይ ሶስት ጊዜ ዞረ። ያን ጊዜም የመርቄ ነፍስ ከስጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አድረገች። ሁለት አንበሶች መጡ፣ ምድሩንም ቆፍረው ቀበሩ። ጉዝፋርም ተነሳ፣ የመርቄንም ወርቅ ጭኖ ስላየው ሁሉ እያደነቀ ሄደ። አንጾኪያን በደረሰ ጊዜ የቤተ ክርስቲያን አስተዳዳሪ ቀሲስ ታዲዮስን አግኝቶ መርቄ እንዳለው ነገረው። ቀሲስ ታዴወስም ሊረከበው ወደ ጉድፋር ሄደ። ግን የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ በቀር ለማንም አልሰጥም ወዳጄ መርቄ እንዳማለኝ እጅ በእጅ እሰጠዋለሁ እንጂ ብሎ ከለከሎ። ከዚያም ሂዶ ወደ ቤተ ክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዴወስም ደጁን ከፈተለት። የተጫነውን ወርቅ አውርዶ በፊቱ አኑሮ በዚያ ቆመው፣ ከሌሊቱ ኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃንም ወጣ። ጌታችን ከሰማይ ወርዶ በመሰዊያው ላይ ተቀመጠ። መላእክትም ከእርሱ ጋር አሉ። ከመላእክትም አንዱ ከሃዲ ጉዝፋር፣ ከዚህ ለምን ቆምክ? አለው። እርሱም ወዳጄ መርቄ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ለሌላ እንዳይሰጥ ብሎ እንደማለው ነገረው። መልአኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ናስገድ አለው። ጉዝፋርም ሰገደ፣ ደብዳቤውንም ሰጠው። እየተንቀጠቀጠም የክብር ባለቤት ጌታ ኢየሱስ ክርስቶስ ወይ አመንኩብህ አለ። ጌታም ያንን ወርቅ ይመዝኑት ዘንድ አዘዘ። አርባ ልጥርም ሆነ። ጉዝፋርንም ከቀሲስ ታዴዎስ ዘንድ እንዲጠመቅ አዘዘው። ከቤተሰቡ ሁሉ ጋር ተጠመቀ። የተጠመቁትም ሰባ አምስት ነፍስ ሆኑ። ኃጢአተኛውን በንስሐ ተመልሶ መጽናና መዳኑ እንጂ መሞቱን ለማይወድ ቸር ይቅርባይና ሰውን ለሚወድ እግዚአብሔር አብሔር ምስጋና ይሁን በዘላለሙ አሜን። ሰላም ለመርቄ ክርስቲያናዊ ክቡር አንተ እንተመጠወ ወርቆ ለእግዚአብሔር ሶ ፈኖ አርባ በመድሎተ ልጥረ

ወነ ስፃን ለዘፀፎ በክፍታስ ወለዛጻፎን ዘይደር ስለዛአንቦ ለዘትርጉሙ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ ለጸሎተ እሙ ማርያም ማረን ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድር። ለአምላካችን እግዚአብሔር ፍጻሜያችንን ያሳምረለን። ጾማችንን ሱባችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያደርሰን። በሰላም ያሳደረ አምላክ በሰላም እንዲያውለን ጸሎታችን ውቁፍ ኃጢአታችን ግዱፍ እንዲያደርግልን በጸሎታችሁ አስቡን አትርሱን ያሉትን የቤተ ክርስቲያን ልጆች ሁሉ በቸርነቱ እንዲያስብልን አምላካችን የታመሙትን እንዲፈውስልን የታሰሩትን እንዲያስፈት እንዲያስፈታልን የሞቱት ነፍሳቸውን እንዲምርልን ለቤተ ክርስቲያናችን እውቀታቸውን ጊዜያቸውን ሀብታቸውን አስራት በኩራትን የሚያወጡትን ሁሉ ከነ ቤተሰቦቻቸው እንዲጠብቅልን በሰላም እንዲያውለን። አቡነ ዘበሰማያት ይትቀደስ ስምከ ከስልጣኑ ሰቦይቱ ይፈቃድ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ነይወርኩ